ሰላም ቴኒስ ስሉዲ ቻናል ቤተሰብ ተከታታዮች፣ ዛሬ እጅግ አነጋገር የሆነ መረጃ ይዤ ቀርቤ ያለሁ እስከ ፕሮግራም ፍጻሜ ከኔ ጋር ገብራችሁ ቆዩ። ይሄ በምስሉ የምትመለከቱ ሕጻን እንግዲህ የፋኖ ግንባር አስገብተውት ህይወቱን ያጣ ልጅ ነው። እጅግ ልብ የሚሰብር ነው። እነዚህና ሌሎቹ መረጃዎችን አጠናክረን ዘንላችሁ መጠናን እስከ ፕሮግራም ፍጻሜ ከኔ ጋር ቆዩ። ወደ ቅዳሚ ወዳረግ ነው። ወደዚህ ሕጻን ስናልፍ እድሜውን እናንተው ገምቱት። ግን እንዲሁ ይፍመጥና ነው ወይ? እኔ እዚህ በፊት በተደጋጋሚ በጣም በአጽኖት ከማወግዝበት አንዱ የአማራ ልጆች የመማር መብታቸው ይከበርላቸው፣ የህፃናት መማር መብት ይከበር፣ ልጆች ወደ ትምህርት ቤት እንዲመለሱ ካምፕ ያደረጉበትን ትምህርት ቤት ክፍት ይሆንላቸው እያሉ ብዙ ጊዜ በቪዲዮ ሞግት ነበረ እና ብዙዎችም እንደም ያወግዙት ነበረ። አብዛኞቻችሁም በኮሜንት እያዩት ነበረ። ዋናው ወደ ቁም ነገሩ ስንመጣ በቃ ልጆች ትምህርት ቤት ይማሩ። ፋኖ ካምፕ ያደረጋችሁን ትምህርት ቤት ልቀቁላቸው። በቃ ለተተኪ ትውልድ እንስብ የታዳጊ ልጅ የሚማር ልጅ ነው። ቢያንስ እርግጠኛ እኔ ሃይስኩል የማይደርስ ልጅ ነው፣ ኤሌመንታሪ የሚሆን ልጅ ነው። ስለዚህ ትምህርት ቤት ገበተው ሲፈናቀል፣ ወደ ትግል ውስጥ ገባ፣ ህይወትን አጣ። ከዚህ ምንድን ነው ምን ማር እናንተ ለነዚህ ልጆች የምታስተምር? ይሄ ገና ገና ሩጡ ያልጠገበ ተጫወቱ ያልጨረሰ ህፃን ነው። ለዚህ የመጠና ወይ በጣም ይሄ ቪዲዮ ከራሳቸው ከፋኖች መግለጫ ይሰጠውት ያገኙት ከራሳቸው መግለጫ ወይ የብልጽግና የሆነ የማን የምትሉት እናንተ ምናምን አይደለም ከራሳችሁ አስፈላጊ ከሆነ አስቀምጠዋሉ ስለዚህ እንደዚህ አይነት ነው በጣም ልብ የሚሰብር አሁን ይሄ ህፃን ኔንጃ እና ስለዚህ ልጆች ይማሩ የመማር መብታቸው ይከበር ካልሆነ ቦታ አይዋሉ ትምህርት ቤቱን እኮ ካምፕ ነው ያደረጉት ማሰልጠኛ ነው ያደረጉት የፋኖ ማሰልጠኛ ነው የሆነ አይ ተገቢ ነው ወይ ስለዚህ ልጆች የመማር መብታቸው ይከበር። ችልድረን ስራይት እኳ አለ፣ በቃ የህጻናት መብት አለ። ይሄ ደግሞ ከመብታቸው አንዱ የመማር መብት ነው። የመማር መብታቸው ይከበር ነው ትልቁ። ስለዚህ ይህ ህፃን ሳይ በጣም ልብን የሚሰብር በጣም የሚያሳዝን እንደዚህን ድርጊት ይቁም። የህፃን መብት መማራቸው መብት ይከበር። ስለዚህ በጣም በአማራ ክልል ራሱ በዞር ውስጥ ከ4 ሚሊዮን በላይ ህጻናት ከ ከትምህርት ገበታቸው የተፈናቀሉበት ነው። ከዚ ውስጥ እንኳን በትቂቱ ከነዚ ከ ሚሊዮን ልጆች ውስጥ በጥቂቱ ሀገርን ብቻ ለዓለም የሚተርፉ ልጆች አቅም ያላቸው እንደሚወጡ ምንም ጥርጥር የለው። ስለዚህ የነዚ ልጆች እምቅ ሀብት የሆኑ የሀገር ልጆች አጣናቸው ማለት ነው። ገበታቸው ሲፈናቀሉ አጣናቸው ማለት ነው። ስለዚህ ይህን አስበን ለምንድነው ማንሰራ ለነገ ተተኪቱ ልጅ ማንሰራ አማሬ ሉና ጉዳይ ምናምን ፖለቲካ ሽፋን አትስጡት፣ አትስጡት እንደዚ ከዚህ በላይ ኪሳራ ሌላ ምንም ምንም እንትምንለው ጉዳይ የለም። ወደ ቁም ነገሩ እንግባና ሌላም ተጨማሪ በጣም አነጋገር የሆነ አጀንዳ አለ። እስከ ፕሮግራሙ ጋር እኔ ጋር ቆዩ። እህዋት በአራት አቅጣጫ ወደ ወልቀት ሊገባ ዝግጅት አጠናቋል። እሱም በተመለከተ ይህን የሚያደርጉት ደግሞ እዚህ ጋር ይሄን አራት በአራት አቅጣጫ ወልቃይት ላይ ቅስፈታዊ የሆነ ተኩስ በአራቱ አቅጣጫ በተመሳሳይ ሰዓት በመክፈት እንዲሁም ደግሞ ሻቢያ በአፋር በኩል ሻቢያ በአፋር አዋት በወልቃይት በአራት አቅጣጫ በተመሳሳይ ሰዓት ጥቃት ለመፈጸም በተለይ ክረምቱ ምክንያት በማድረግ በዝግጅት ላይ አሁን አጠናቆ ይፋ የሆነ መረጃ ደርሷል። እሱን በተመለከተ ነው መነጋገር የሚያስፈሉ። ስለዚህ እንደዚህ አይነት አጸያፊ ብሔር አገር ሻጭ ከሻቢያ ጋር እየሰራ ያለን ቡድን ሁላችንም ማወገዝ አለብን። የታጠቁ ወንድሞች ጫካ ያሉ ውጡ፣ ወደ ሰላም መንገድ ኑ። ሀገራችን ሉዓላዊነት እንጠብቅ። የሚያስፈልግ ይሄ ነው። ይሄ ብቻ ነው የሚያስፈልግ። እና በጣም በጣም ይዋ የህዋት በአራት አቅጣጫ ውስጥ አንዱ ይፋ ካረጋቸው በአራት አቅጣጫዎችን በተመሳሳይ ሰዓት፣ አንደኛ ደደቢት አቅጣጫ በኩል ነው፣ በሱዳን በኩል በሱዳን ይሄ ደግሞ በሁለቱም የሚደግፍ ቡድን ነው። ህወሓት የሚያስታጥቃቸው በሱዳን ከሱዳን በሚደረግለት ትጥቅና ና ከሻዕቢያ በኩል በሚያገኘ ትጥቅ በኩል ሶስተኛ ወልዳ ገዳም ተብሎ በሚታወቀው አቅጣጫ ወልዳ ገዳም ተብሎ በሚታወቀው አቅጣጫ እንግዲህ ወልቄት እነዚህ አራት አቅጣጫዎች፣ በመጨረሻ በአራተኛ ስራው መስመር ተብሎ በሚታወቅ ወደ ወልቄት ይሄ ቀጥታ ከሻዕቢያ ጋር የሚያገናኝ መስመር ነው። አርሚ 13 ተብሎ በሚታወቀው ነው ይሄ መስመር እንግዲህ የዚህ ዋና ኮማንድ ደግሞ ጸጋዬ ማርቆስ ተብሎ የሚታወቅ ኮማንዶ ይሄ የሚመራው እነዚህ በአራት አቅጣጫዎች በተመሳሳይ ሰዓት ከህዋት ጋር ማለት ነው። በተመሳሳይ ሰዓት እህዋት ደግሞ በአፋር በኩል ጥቃት ለመክፈትና ወደ ወልቄት ወረራ በማድረግ እንግዲህ ወደ ጦርነት ነጋሪት እየጎሰም የሚገኝበት ነው። ስለዚህ መንቃት ያስፈልጋል፣ በእጅጉ መንቃት ያስፈልጋል። ኢትዮጵያ እኔ በጣም የሚገርመኝ የሚያሳዝነኝም የሚገርም ሀብት ተፈጥሮ የሰጣ ጸጋ እያለ ለስልጣን ይህን ያል በጣት በሚቆጠሩ ሰዎች በሚሊዮን የሚቆጠር ህዝብ እንደ ቆሎ ያገላብጡ ሳይ በጣም ልብ የሚሰብረው በጣም ነው ልብ የሚሰብረው። እነዚህ ሰዎች እኮ ጥቂት ሰዎች ናቸው፣ ጥቂት ሰዎች ናቸው። ይሄን ምክንያት ሰብ በመፍጠር ህዝቡን እንደዚህ የሚያገላብጡት አማራ ክልል ስንት ሰውን የተፈናቀለ፣ ትግራይ ክልል ስንት ሰውን የተፈናቀለ። ለዚህ ሁሉ ምክንያት እነማን ናቸው? ትንሽ ሰዎች እኮ ናቸው። ስለዚህ እንደዚህ አይነት ትግል የሚመጣ ማወገዝ አለብን። የሚያስፈልገን ሰላም ነው። ለሰላም ነው መቆም ያለብን። ለምንድን ነው ሁሌ ለጦርነት ነጋሪት ምን ጎስመው? አክቲቪስት የሚለውም ከውጭ ቁጭ ብሎ ለጦርነት በማንኛውም አቅጣጫ ያለ ለጦርነት ለምንድን ነው? ስለ ልማት ግን ማታወሩት፣ እንዴት ሰርተን እንለወጥ፣ እንዴት ክሬት እናድርግ፣ ለዚህ ማታወሩት ለምንድን ነው ጦርነት? ከጦርነት የሚገኝ ትርፍ ምንድን ነው ሲነገሩኝ፣ ከጦርነት የምናገኘው ትርፍ ምንድን ነው? የሉና ጉዳይ የምትልስ ምክንያቱ ምን አይነት ነው? እኔ እኮ ግልጽ የሆነ አቋም አለ። አሁን ግልጽ ፋኖ ቢመጣ ሌላው እንደማይቀበሉ ይታወቃል። ህዋትን ቢመጣ ሌላው እንደማይቀበሉ ይታወ ሸኔ ቢመጣ ሌላው እንደማይቀበሉ ይታወቃል። ስለዚህ የማያቋርጥ ጦርነት እኮ አሁን አፊታችን አቅጣጫ እያስቀመጣችሁልን ያሉት። ስለዚህ ከመጀመሩ ይህ መኮላሸት ያለበት ጉዳይ ነው። አያስፈልገንም። ኢትዮጵያ ማደግ የሚችለው ሰላም ባለበት ምድር ብቻ ነው። ሁሌ በቃ ኢትዮጵያ እጆቿን ወደ ልመና ዘርግተን በጦርነት እኛ ደግሞ እንታመሳለን። ስለዚህ የህወሓት አሁን አቅጣጫን ያስቀመጠውን ንድፍ ማወገዝ አለብን። ህወሓት ከሻዕቢያ ጋር አሁን እየሰራ ያለ ፋኖ አማራ ነጻ አወጣሉ እያለ ነው። ህወሓት ደግሞ መልሶ ወልቃይትን ለማውረር አቅጣጫ አስቀምጦ ትግል እያደረገ ነው። ስለዚህ ከማን ጋር ነው የሚታገሙ? ፋኖ ከመከላከያ ጋር እሺ፣ ህወሓትም ከመከላከያ ጋር እሺ። መጨረሻ ደግሞ ጦርነት ከመአል ይሆነ አማራ ክልል ይሆነ፣ እሺ ቀጥሎ እስከ ትግራይም ክልል ይሆነ፣ እንደዚህ ያህል ህዝቡ ማለቅ አለበት። ይሄ ግልጽ የሆነ አቅጣጫ ሆነ እየመጣ ያለንበት ሁኔታ ነው። ይሄን ደግሞ በተባበረ ክንድ ወደ ሰላም መዞር አለብን። ሰላም ነው የሚያስፈልገን፣ ለኢትዮጵያ የሚጠቅማት ሰላም ነው። እኛም የሚያስፈልገን ልማት ነው። ስለዚህ ዘረኝነት ይውደም፣ ጦርነት ለመጨረሻና ለአንዴ ከምድራችን ያክትም፣ ሁላችን ለሰላም ንቁም። በሌላ ቪዲዮ እስክንገናኝ መልካም ቆይታ።